አፕል ማምረት ከጀመሩ አራት ዓመታትን ብቻ አስቆጥረዋል። ኑሬ የተቃናው የልጆቼን ፍላጎት መምላት የጀመርኩት በእነዚህ ዓመታት ውስጥ ነው ይላሉ፣ ብርቱ አርሶ አደር ማሳቸውን ከሞላው የአፕል ምርት መሃል ሆነው። ማታ ትምህርት ከመሆኑም መጠን ለእኔ ብዙ ድጋፍ አድርጎልኛል። ከዚህ በፊት ልጆቼን በደንብ ማስተማር አልችልም ነበር። ቤቴን በጥሩ ሁኔታ ማስተዳደር አልችልም ነበር። አሁን ዶሮ ብትሉ ንብ ብትሉ የወተት 100% ላም ብትሉ፣ በቃ ሁሉም ነገሬ ችሎኝ ይላል። በቃ የፈለኩት ነገር ቤቴን አሳምራለሁ፣ ልጆቼን በደንብ አስተምራለሁ። አሁን ሁለት ልጆቹ ወራቤ ብርስ አስተምራለሁ፣ ከላይ ሁለት አሉ። በቃ ሌላም ሌላም ነገር የሴት ስራ እኮ ብዙ ነው። ይሄ ነው አይባልም፣ ግን ሁሉንም በዚህ ነው የቻልኩት። ከፍራፍሬዎች መካከል እንደ ቅንጦት ምግብ ይቆጠራል። ይህ የሆነው በሀገራችን በብዛት አለመመረቱና ከውጪ መግባቱ ነው። አሁን ይህንን የአፕል ምርት የሚያመርቱ አርሶ አደሮች ታሪክን የተገላቢጦሽ አርገውታል። ፍሬውን ሳይሆን ኑሮቸውን የቅንጦት ሆናል። የአፕል ምርት በማሳቸው ያኖሩ አርሶ አደሮች ዛፉ ባደገ ቁጥር መሬታቸውን ለሌላ አትክልትና ፍራፍሬ መጠቀም እንዲችሉ ሆኗል። ፍሬውን ማምረት ከጀመሩ ጥቂት ዓመታትን ቢያስቆጥሩም ውጤታማነታቸው ግን የሚታይ ነው። የአፕል ምርት በጣም ውጤታማ የሚያደርግ ምርት ስለሆነ ሁሉም ሰው ቢያመርተው፣ ብዙ ቦታ የሚፈጅ አይደለም። ቦታ ያባክንብኛል ብለህ የምትጠራጠሩ ምርት አይደለም። ውስጡ ላይ የተለያየ ነገር ማምረት የሚቻል ስለሆነ ይሄ የአፕል ምርት አስፍቶ ቢሰራ ሁሉም ሰው ተጠቃሚ ነው። ስለዚህ ሁሉም ሰው መስራት አለብት ብዬ ነው የሚለው። አፕል በየጊዜው መናገር ይፈልጋል። ጠዋት ሊያናግሩት፣ ቀን ሊያናግሩት፣ ማምሻው ዘናደር ለማለት ይፈልጋል። አፕል ማለት ነው በየሰዓቱ ማለት ነው። ያው እንደዛ ሆኖ ተጠቃሚ ነው። አፕልን ዝም ብሎ መላኩን ብቻ ሳይሆን ፍሬውን መላኩ ሳይሆን ፕሮሰሲንግ አድርገንም ጭምር መላክ ሀሳብ አለ። ውጤታማ ነው። በአፕል ስራ በጣም መለወጥ ይቻላል። አንድ ኪሎ ሁለት መቶ ብር እየሸጥን ለምንድን ነው ማን ሊለወጠው? አንድ ዛፍ አንድ አራት ኩንታል ትይዛለች። አንድ ዛፍ አራት ኩንታል ከያዘች አንድ ክሎ ኪሎ ሁለት መቶ ብር ከተሸጠ ለምንድን ነው ማን ሊለወጠው? ህብረሰቡ መቶ ዛፍ ቢኖር እኮ ለአንድ አርሶ አደር መቶ ዛፍ ቢኖር መቶ ዛፍ የሚተከልበት 3 ሜትር በ4 ሜትር ዲያሜትር ስፋት ላይ የተተከለ ምን ያክል እንደሚሆን አስቡት። ስለዚህ ለውጥ በጣም ይመጣል። በፍሬው ብቻ ሳይሆን ደግሞ ደሞ በችግኙም ሰላሳ አርባ ሰላሳ የፍራፍሬ ልማት በስልጤ ዞን የሚገኙ ወረዳዎች ውጤታማ ማድረግ ተችሏል ይህንን የተረዳው የግብርና ጽህፈት ቤት ጣዕም ያላቸውን የአፕል ዘሮችን ከተለያዩ አካባቢዎች በማምጣት አሰራጭቷል አሁን በሁለት ችግኝ ጣቢያዎች በማፍላት ቀድሞ ከሌላ ቦታ ያመጡ የነበረውን ምርጥ ዘር በራስ ማምረት ችለዋል በዚህም በምዕራብ አዘርነት በርበሬ ወረዳ ብቻ ስድስት መቶ ሀያ አምስት ሄክታር መሬትን በአፕል መሸፈን ተችሏል በአፕል አምራች ወረዳዎች አርሶ አደሮች የተሻለ ገቢን የሚያገኙበት መንገድም የመፍጠር ስራም ተሰርቷል። ባለሙያ አጠናክረው ነው የሚሰራው። ምርታማነትም ስንመለከት ያው አሁን ላይ ባለው አማካይ ማለት ነው። ከዛ በላይ የሚያመርቱ አለ 250 ኩንታል ያው ፐር ሄክታር የሚያመርቱበት ዘንድሮ እንደ ወረዳ ባለሙያዎች በሰሩት ወደ 13 750 ኩንታል አካባቢ ያው ምርት ይጠበቃል። እንደ አጠቃላይ እንደ ወረዳ ማለት ነው። አፕል ሲተከል በነገራችን ላይ ያው ከሜትር እስከ 3 ሜትር አራት ሜትር አካባቢ ነው የሚተከለው ሪቀቱ ማለት ነው አንዱ ለዚህ ነው። ስለዚህ ይሄንን ቢያንስ ይሄንን መብከን ስለሌለበት የቦታ የመሬት አጠቃቀሙ እርሶ አድሮ ምናልባት እንደኛ ወረዳ መሬቱ በጣም ጠባብ ነው። ላንድ እርሶአደር አደር ሚኒማሙ ከ0.5 በታች ነው ላርሱ አደር አለው። ለዚህ ደግሞ በጣም አዋጭ ገበያ የሚፈልገው ና በትንሽ ቦታ ላይ ብዙ ማምረት የሚቻልበት ደረጃ ላይ በመድረሱ አሁን ይሄ ጥምር ግብርና ምር ግብርና ከዚህ ጋር ተያይዞ ያለው ነገር ላይ ጎመን አለ ድንች አለ ቅመማ ቅመሞች አሉ፣ አፕሎች አሉ። በዚህ ልክ በአንደኛ ቦታ ላይ የተለያዩ ነገሮች ላይ በማምረት ቢያንስ አርሶ አደሮች በታች ላይ ሲወረድ በቤተሰብ ደረጃ ላይ የራሳቸውን ብልጽግና ማረጋጋት የሚችሉበት ደረጃ ላይ ነው የተፈጠረ። ይህ ምርት በስልጤ ዞን በተበታተነ እና አርሶ አደሩን ጥቅሙ ባልገባው መንገድ ሲመረት የቆየ ነው። ከአምስት ዓመታት ወዲህ ግን በዞኑ ባሉ ሶስት የአፕል አምራች ወረዳዎች የባለሙያ ድጋፍና ክትትል በማድረግ ለውጤት ተሰርቷል። በቀጣይ እሴት በመጨመር ቀድቦ ከውጭ ይገባ የነበረውን ይህንን ምርት ወደ ውጭ ለመላክም ታቅዷል። አሁን ላይ ባለው ያው ምርቱ ወደ ገበያ በስፋት እየገባ ነው ያለው። ያው ሞር ከገበያ አንጻር እስካሁን በጣም ፎከስ አድርገን ስንሰራ የነበረው ማምረቱ ላይ ነበር። አሁን ምርቱም ስለደረሰ ገበያ እየጠየቀ ነው ያለው አርሶ አደሩ። ስለዚህ ቀጣይ በተደራጀ መልኩ ምርቱን ከአካባቢ ገበያ እስከ ማዕከላዊ እስከ አዲስ አበባ ገበያ ከዛም እስከ ውጭ ገበያ ባለው ድረስ አርሶ አደሮች በመሰረታዊ ህብረት ስራ ማህበራት፣ በዩኒየን በግብይት ህብረት ስራ ዩኒየኖች በማደራጀት ምርታቸውን ከራሳቸው አልፎ ወደ ሌሎች አካባቢዎች ለሀገርም የውጭ ምንዛሪ ማስገኘት በሚችልበት ደረጃ ላይ ለማድረግ ያው ማህበራትን እያደራጀን ያለ ነው። አሁን ከዛ ባሻገር ደግሞ ገበያው የሚፈልጋቸው አይነት ዝርያዎችን መርጠን እየሰራን ያለ ነው። የአፕል አምራች አርሶ አደሮቹ የንማነብና አትክልትና ፍራፍሬ ምርታማነታቸውም በዚሁ ልክ ታይቷል።